የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የጤና ባለሙያዎች ማስፈራሪያና ዛቻ እየደረሰባቸው መሆኑ ተገለጸም። ከንቲባዋ የኮሪደር ልማት ስራቸውን አሞካሹም። የመኪና ታርጋ እየፈቱ የሚሸጡት ግለሰቦች በፖሊስ ተያዙ። አቶ ጌታቸው ረዳ እስካሁን የዋሸውት ይበቃኛል አሉ። ከአንድ ሺህ በላይ ተቋማትና ግለሰቦች ተቀጡ።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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን እናመሰግናለን። መሰግናለን። የጤና ባለሙያዎች ማስፈራሪያና ዛቻ እየደረሰባቸው መሆኑ ተገለጸ። የጤና ባለሙያዎች በአገር አቀፍ ደረጃ ከፊል የስራ ማቆም አድማ መጀመራቸውን ተከትሎ ዛቻ እና ማስፈራሪያ እየደረሰባቸው መሆኑን ገልጸዋል።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 ኝት የተደረገ ሲሆን በእነዚህ ተቋማት ከሰዓት በኋላ ስራ የተጀመረ ይሁን እንጂ ጠዋት ላይ የከፊል የስራ ማቆም መካሄዱን ታዝበናል። አቶ ጌታቸው ረዳ እስካሁን የዋሸሁት ይበቃኛል አሉ። በትግራይ ያለው ህገወጥ የወርቅ ንግድ ከፕሪቶሪያ ስምምነት በኋላ የጀመረ ሳይሆን በጦርነቱ ጊዜም ሳይቀር ሲሰራ የነበረ እንደሆነ የቀድሞ የጊዜው አስተዳደር ፕሬዝዳንትና የአሁኑ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ይፋ አድርገዋል። አቶ ጌታቸው ብዙ ሰው የወርቅ ንግድ የፕሪቶሪያ ስምምነትን ከተፈራረምን በኋላ የጀመረ ይመስለዋል ያሉ ሲሆን፣ ግን ጦርነቱም እየተካሄደ ንግዱ ነበር ብለዋል። እኔ የማምንበትን ትግል ነው ያካሄድኩት ብዬ አምናለሁ። በዛ በማምንበት ትግል ውስጥ የትግራይን ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለኝ ክብር በፍጹም አይቀንስም። ግን ደግሞ ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነው ኤክስካቫተር፣ ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም ነበሩ ሲሉ አጋልጠዋል። ሲዋሹ በጣም ነው የሚገርመኝ ያሉት አቶ ጌታቸው እኔ እስካሁን የዋሾት ይበቃኛል፣ እስካሁን የታገስኩትም ይበቃኛል ብለዋል። አቶ ጌታቸው የኤርትራን ሰራዊት እናፍርሰው በሚል አላማ ዘመቻ የጀመረና ዘመቻውን የሚመራው አመራር ሰዎችን እያፈነ ገንዘብ ሲሰበስብ እንደነበረም ተናግረዋል። ሰው ሲሸጡ የሚኖሩ ሰዎች አሉም። ኤርትራዊ መሸጥ ንብረት ነው የሚባለው፣ ወርዷል ወይ ይባላል። አፍንና ይዘ 27 ወጣት አንድ ቤት ትዘጋና ቤተሰቦች ያላቸው ውጭ ሀገር የሚባሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው በትንሹ 40 ዶላር እንዲያስገባ ተደርጎ 20 ሰው ካፈንክ 80 ሺ ዶላር ታስገባለም። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ ገንዘብ እንዲሰበሰብ የሚያደርጉ አመራር የሚሰጡ ከፍተኛ አመራሮች አሉ ብለዋል። ይህ ተግባር መጀመሪያ በኤርትራውያን መጀመሩን ከዛም ወደ ትግራይ ተወላጆች መዞሩን ተናግረዋል። ከንቲባዋ የኮሪደር ልማት ስራቸውን አሞካሹም። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በካዛንችስ የኮሪደር ልማት እና መልሶ ማልማት ስራዎችን አስመልክተው ማብራሪያ ሰጥተዋል። የካዛንቺስ ኮሪደር ልማት ስናነሳ ስፋቱን ማየት መልካም ነው ያሉት ከንቲባዋ አዳነች አቤቤ በአጠቃላይ ወደ አንድ ሺ ሄክታር መሬት የሸፈነ ይህም እስከ አዋሬ ቤይለር ቀበና ድረስ የሚገጥም ነው ብለዋል። በተጨማሪም የካዛንቺስ ኮሪደር ልማት ብለን የምንጠራው ቸርቸር ጎዳናን ይዞ በለጋ በሜክሲኮ አድርጎ በአራት ኪሎ የሚመጣውን ጭምር የኮሪደር ልማት ውስጥ ተካቶ እንዲለማና እኩል ደረጃ ላይ እንዲመጣ የተደረገ ነውም ሲሉ ገልጸዋል። የኮሪደር ልማቱን በምንሰራበት ሰዓት አንዱ ትልቁ መሰረተ ልማቶቻችንን ማገናኘት ወይም ኔትወርክ ማድረግ በመሆኑ በቀበና ስንሄድ ከኮሪደር አንድ ጋር ወደ አዋሪ ስንሄድ ወደ አራት ኪሎ በእንደራሴ በኩልም ቀጥታ ሂዶ ካዛንችስ ቶታል ጋር የሚገናኙ መሆኑን ጠቅሰው በመለስ ፋውንዴሽን ሲካሄድም ቀጥታ ወደ ቤተ መንግስቱ ከሚሄደው መንገድና ካዛንችስ ቶታል ጋር ተመልሶ የሚገናኝና መስቀለኛ መንገዶቹን በተመሳሳይ ወደ ቦሌና ወደ መገናኛ የሚያወጣ መንገድ ነው ብለዋል። አያይዞም አዲስ አበባ ላይ መንገድ ለተሽከርካሪ ብቻ ነበር፣ ያውም ጠባብ መንገዶች ያሉት ከንቲባ ዳንጫቤ። አሁን ግን መንገድ ለእግረኛ ለሞተር አልባና ለሌሎች ተሽከርካሪዎች አገልግሎት እንዲውሉ ተደርጓል ብለዋል። 56 የሚደርሱ ከቴክኖሎጂ ጋር የተቆራኙና ባህልን የሚያንጸባርቁ ልዩ ትኩረት ተሰጥቷቸው የተሰሩ የህዝብ መገናኛ ፓርኮች መኖራቸውን ጠቁመው፣ በሁሉም ቦታዎች ላይ በማንኛውም ደረጃ ላይ ያሉ የማህበረሰብ ክፍሎች ለተለያዩ አገልግሎቶች በጋራ የሚጠቀሙበት የሚዝናኑበትና የሚያርፉበት እድልን የፈጠረ ልማት መሆኑን ገልጸዋል። አዲስ አበባን ስማርት ከተማ ከማድረግ ልማችን ጋር አያይዘን በጣም ከመሬት በታችም የመብራት ቴሌኮም፣ የውሃ የፍሳሽና የአይሲቲ ወሳኝ የሆኑ መሠረተ ልማቶች ተገንብተዋል ብለዋል። በመጨረሻም አዲስ አበባ እንደ ስሟ ውብና ሳቢ ፍንትው ብለው የሚታዩ አዳዲስ ገጽታዎችን በመላበሷ መልኳ ተቀይሯል፣ ያሉት ከንቲባዋ በዚህም ጠቅላይ ሚኒስተራችን የሚያነሱት የትስስር ልማት ጽንሰ ሀሳብ ወደ ተግባር ተለውጦ ተጨባጭ ለውጥ የታየበት የኮሪደር ልማት ስራችን ነው ሲሉም ገልጸዋል። ከአንድ ሺህ በላይ ተቋማትና ግለሰቦች ተቀጡ። አንድ ሺ በላይ ተቋማትና ግለሰቦች የወንጀል ክስ እንደተመሰረተባቸው የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። የምግብና መድኃኒት አስተዳደር አዋጅ ቁጥር 11122011 ደንጋጌዎችን ጥሰው የተገኙ በመሆናቸው መሆኑን ባለስልጣኑ ገልጿል። የብቃት ማረጋገጫ የምስክር ወረቀት ከባለስልጣኑ ሳይሰጣቸው ወይም በሐሰተኛ ሰነድ በመጠቀም ምርት ያመረቱ ወደ ሀገር ያስገቡና ያከፋፈሉ፣ የተበላሸ ቆርቆሮ ወተት ለገበያ ያቀረቡ፣ ምግብን ከባዕድ ነገር ጋር የቀላቀሉ፣ የአልኮል ምርት ያስተዋወቁም፣ የሺሻን ምርት መጠቀምና የሸጡ እንዲሁም ያልተመዘገበ መድኃኒት ያስገቡ በሸጡ ከ1011 ተቋማትና ግለሰቦች ወንጀል ክስ እንደተመሰረተባቸውም የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። የክስ መዝገቡም በአዲስ አበባ በሚገኙ ሁሉም ክፍለ ከተማም ፍትህ ጽፈት ቤት 813 የወንጀል መዝገቦች በባለስልጣኑ ቅርንጫፍ ጽፈት ቤት በሚገኙባቸው ክልሎች 122 እና በፌዴራል ፖሊስ ኮሚሽን የወንጀል ምርመራ 59 እና በተጨማሪም በአዲስ አበባ በሁሉም ክፍለ ከተማ በምርመራ ላይ የሚገኙ 17 መዝገቦች መሆናቸው በባለስልጣኑ የሕግ ክፍል ባለሙያ የሆኑት ፍሬሰላም ዮሴፍ ናቸው የገለጹት። የክሱ መዝገቦች ያሉበትን ሁኔታ ሲያስረዱ ውሳኔ የተሰጣቸው 650 ሲሆኑ ምርመራ ላይ የሚገኙ ደግሞ 56፣ እንዲሁም በተጨማሪም ምስክርና ተከሳሽ ባለመቅረቡ ወይም ማስረጃ ባለመኖሩ የተዘጉ የተቋረጡ ደግሞ 305 መሆናቸው ተጠቁመዋል። የክስ መዝገቦች አሃዛዊ መረጃ በባለስልጣኑ በአዋጅ 11122011 መሰረት ባለስልጣኑ በመደበኛ የቁጥጥር ስራዎች ባለስልጣኑ ከክልል የጤና ተቆጣጣሪዎች ጋራ በጋራ በተሰሩ የቁጥጥር ስራዎች ከህብረተሰቡ ለፖሊስ በደረሰ ጥቆማና በፖሊስ ድንገተኛ ፍተሻዎች ክስ የተመሰረቱ መሆናቸውንም አብራርተዋል። የወንጀሎቹም አዋጅ ጸድቆ ወደ ስራ ከተገባ ጊዜ ጀምሮ ባለፉት አምስት ዓመታት ቁጥጥር ከሚደረግባቸው ምርቶች ጋር በተያያዘ የተመሰረቱ እንደሆነም አስታውሰዋል። የመኪና ታርጋ እየፈቱ የሚሸጡት ግለሰቦች በፖሊስ ተያዙ። ከቆሙ ተሽከርካሪዎች ላይ ሰሌዳ በመፍታት የሚሸጡ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በረከት ማረጉና ሚካያስ ባየልኝ የተባሉ ተጠርጣሪዎች ሚያዝያ 26 ቀን 2017 ዓ.ም ተመረት ከሌሊቱ 7 ሰዓት በቂርቆስ ክፍለ ከተማ ወረዳ 11 ልዩ ቦታው ለጋር ግቢ ውስጥ በአጥር ዘለው በመግባት ከሁለት ተሽከርካሪዎች ላይ የፊትና የኋላ ሰሌዳ ፈተው ሲወጡ በወቅቱ የነበሩት የጥበቃ ሰራተኞችም ሊይዟቸው ባለመቻላቸው አምልጠዋል። ነገር ግን በሰዓቱ በአካባቢው በስራ ላይ የነበሩ የወንጀል መከላከል አባላት በዚያ ሌሊት ሚካያስ ባየሊን ሲሮጥ በማግኘታቸው በቁጥጥር ስር አውለው ሲፈትሹት የተሽከርካሪ ሰሌዳ በማግኘታቸው በቁጥጥር ስር መዋሉን በቂርቆስ ክፍለ ከተማ ፖሊስ መምሪያ የፖፕላሪ አካባቢ ፖሊስ ጣቢያ አስታውቋል። ፖሊስም ከሚካያስ ባየሊን ጋር አብሮት በወንጀሉ ተሳታፊ የነበረውን በረከት ማረጉን በቀጣዩ ቀን በመያዝ ባደረገው ምሪት የሰረቀውን ሰሌዳ ከደበቀበት የመኖሪያ ቤት ኮርኒስ ውስጥ መርቶ ሊያመጣም ችሏል። የምርመራ ክፍሉም በተጠርጣሪዎቹ ላይ ተገቢው ምርመራ የማስፋት ተግባር እያከናወነ የሚገኝ ሲሆን ግለሰቦቹ አንዱን ሰሌዳ በአራት ሺህ ብር እንደሚሸጡም የወንጀል ምርመራ መዝገቡ ያስረዳል። በየጊዜው የወንጀል ድርጊቶች መልካቸውና ጸባያቸውን እየቀያየሩ እየተፈጸሙ ሲሆን በተለይም አንዳንድ ጊዜ በከተማችን የሚከሰቱ የሸዋሸዋና ሌሎች ወንጀሎች በመሰል ሁኔታ የሚሰረቁ ሰሌዳዎችን በመጠቀም ስለሚሆን ሕብረተሰቡ ተገቢውን ጥንቃቄ ከማድረግ ጀምሮ መረጃ የመስጠት ተግባሩን ማጠናከር እንዳለበት የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። እስረኛው የከንቲባነት ምርጫውን ከእስር ቤት ሆነው ማሸነፋቸው ተነገረ። በሁለት የፖለቲካ ስራ መንግስታት መካከል የተነሳው የተፋፋመ ፍጥጫ የተሸከመው የፊሊፒንስ የአጋማሽ ዘመን ምርጫ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር በሴኔት ላይ ያላቸውን የበላይነት ሊቀይር የሚችል ያልተጠበቀ ውጤት ተመዝግበዋል። በመጨረሻው የ80 በመቶ የድምጽ ቆጠራ መሠረት የማርኮስ አጋሪዎች ከተጠበቀው በታች ጥቂት የሴኔት መቀመጫዎችን የያዙ መሆናቸውን አሳይቷል። ይህ በእንዲህ እንዳለ ተቀናቃኛቸው የቀድሞ የፊሊፒንስ ፕሬዝዳንት ሮድሪጎ ዱቴርቴ በሺዎች የሚቆጠሩ ሰዎችን ለገደሉበት የአደንዛዥ እጽ ጦርነት በሄግ በእስር ላይ ቢገኙም ከንቲባ ሆነው ተመርጠዋል። ሰኞ የተካሄደው የአጋማሽ ዘመን ምርጫም ለ18000 መቀመጫዎች ከአካባቢው ባለሥልጣናት እስከ ገዢዎችና ሴናተሮች ተወዳድረዋል። 12 መቀመጫዎች ለምርጫ የቀረቡበት የሴኔት ውድድር የሳራ ዱቴርቴ የፍርድ ሂደት ላይ ተጽዕኖ ያሳድራልና የበርካቶችን ቀልብ ሳቢም ነበር። እውቋ ፖለቲከኛና የቀድሞ ፕሬዚዳንት ዱቴርቴ ሴት ልጅ የሆነችው ሳራ ዱቴርቴ በ2028 ለፕሬዝዳንትነት ትወዳደራለች ተብላም የምትጠበቅ ቢሆንም በፊሊፒንስ ፖለቲካ ውስጥ ከመሳተፍ እስከ መታገር ሊያደርሳት የሚችል ፈተና ገጥሟታል። የሳራ ዱቴርቴ ቀጣይ ዕጣ ከሴኔት በተውጣጡ ሴኔተሮች ድምጽ የሚወሰንም ይሆናል። ነገር ግን በተካሄደው ምርጫ ቀንደኛ ተፎካካሪዋ ማርኮና ቡድኑ ከ12 ወንበሮች ከስድስት ያልበለጡት ማግኘቱም ምናልባትም በውሳኔ ሂደቱ ላይ ለውጥ ሊያመጣም ይችላል ተብሏል። በዱቴርቴ ቡድን በኩል ደግሞ እስካሁን ድረስ ቢያንስ አራት መቀመጫዎችን ያገኙ ሲሆን፣ በተለይም የቀንደኛ ተቀናቃኛቸው ማርኮ ጁኒየር ታላቅ እህት የሆነችው ኢሚ ወንድሟን በመተው ከጎናቸው እንድትሰለፍ ማድረጋቸው እንደ ትልቅ ድል ቆጥረውታል። ነገር ግን አሁንም በሴኔ